እነሆ ሰላምና ጸጥታው ተረጋግቶ ምእመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአሥራ አምስት ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን፣ ሌላም ሌላ የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርስዎም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኒዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988181818 ከውጭ አገር ለምትደውሉ በዋትሳፕ 0930011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በመሀል ከተማ ለገሃር በ84 ሺ ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሀል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23 ሺ ካሬ ግሪኔሪያ የያዘ ሲሆን በ10 ቅድመ ክፍያ በ20 ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲም ኤምሲ 22 ተክለ ሃይማኖት፣ ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በአወዛጋቢው የአሜሪካ የሰላም እቅድ ላይ ከመግባባት ለመድረስ ሩጫ በአንድ በኩል፣ የሁለቱ አገሮች ፍልሚያም በሌላ በኩል ተጠናክሮ ቀጥሏል። የዩክሬን ጦርነት እንዲያበቃም የፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ለሩሲያም አድልቷል በሚል ከራሷም ከዩክሬንና ከአውሮፓ ትልቅ ተቃውሞ ሲገጥመው ቆይቷል። አቻችሎ ከስምምነት ለመድረስ አውሮፓ በያቅጣጫው በስብሰባና በመግለጫዎች ተወጥረዋል። በጋዛ ያመጡትን ተኩስ አቁም በዩክሬን ለመድገምና በሱዳን ለማሰለስ ቆርጠው የተነሱት የአሜሪካ ፕሬዝዳንት ለዩክሬን ቀነ ገደብ አስቀምጠው በእቅዱ ላይ ማሻሻያ ከተቀበሉ በኋላም ከመጨረሻ ምዕራፍ ለመድረስ መቃረባቸው ይነገራል። በዚህ ላይ እናተኩራለን። በላይ በቀለ ነኝ። የአሜሪካም አዲሱ የሰላም ዕቅድ በአብዛኛው ለሩሲያ ያደላ ከመሆኑ አንጻር ከተራው የዩክሬን ዜጋም ግንባር እስከሚፋለመው ወታደር ድረስ እቅዱን ውድቅ እያደረጉ ሲሆን አልፎ አልፎ ድጋፍ የቸሩትም አልጠፉም። አሜሪካም እቅዱን አዘጋጅታ በምታቀርብበት ጊዜ ባለፈው አንድ ወር ብቻም ዩክሬን 450 ስኩዌር ኪሎ ሜትር ተጨማሪ መሬት በጦርነቱ ከማጣቷ ጋር ተያይዞ በሰላም እቅዱ የሰፈረው የመሬት አመላለስ ጉዳይ ተመልሶ ሊታይ እንደሚገባም የሚገልጹ ወገኖች አሉ። ሩሲያም በኃይል የያዘቻቸውን የዶንባስና ሌሎች አካባቢዎችን ይዛ እንድትቆይ ሌላው ቀርቶ ዩክሬን ይዛ የቆየችውን 15 በመቶ የዶንባስ መሬትን ለቃ እንድትወጣም የሚያደርግ ነው እቅዱ። ኪይቭ በ2014 እንደ ፈረንጆቹ አቆጣጠር የክሪሚያ ደሴት ከተወሰደባት ጊዜ አንስቶ ግዛቶቿን ከወረራ ለመከላከል ሰፊ ትግል ስታካሄድ ቆይታለች። አሁን የገዛ መሬቶቿን እንድታስረክብ ጫና ውስጥ መግባቷን የዩክሬን መሪዎች የመደፈር ያህል የቆጠሩበት ሁኔታ አለም ይላሉ ታዛቢዎች። ምስራቅ ዩክሬን የጦርነቱ ዋነኛ የፍልሚያ ሜዳ፣ በአስር ሺዎች የሚቆጠሩ ወታደሮች የወደቁለት ከመሆኑ አንጻር አሁን ለሩሲያ ተላልፎ ይሰጥ ማለት የተከፈለውን መሥዋዕትነት ገደል እንደመጨመር የሚቆጥሩ በርካቶች ናቸው። ሌላው ዩክሬን ጦር ኃይሏን እንድትቀንስ የቀረበው ሐሳብ ድጋፍም ተቃውሞም ማስከተሉ ይሰማል። በረቂቁ የዩክሬን ጦር ኃይል ከ600 ሺህ መብለጥ እንደሌለበት የሰፈረ ሲሆን በእርግጥ ይህ ቁጥር ከጦርነቱ በፊት ዩክሬን ወይም ደግሞ የዩክሬን ኃይል 250 ሺህ ከነበረው የሚበልጥ ቢሆንም በቅርቡ ግን ቁጥሩ ከ800 ሺህ እንደሚበልጥ ተገምቷል። ጦርነቱ ሲያበቃም ዩክሬንን መልሶ ለመገንባት ጦር ኃይሉ የግድ ያስፈልጋል የሚሉ የሀገሪቱ ዜጎች በተጨባጭ የጸጥታ ዋስትና የግድ በመሆኑ ሰራዊቱ ቁጥሩ ሊቀንስ እንደማይገባም ያክላሉ። ሌሎች ደግሞ ምንም እንኳን የደህንነት ዋስትና ቢያስፈልግም በሰላም ጊዜ ያን ያህል ከፍተኛ ቁጥር ያለው ጦር ይዞ መቀጠሉ ግዴታ አይደለም በማለት የእቅዱን ሐሳብ ይደግፋሉ። አንድም ወታደሮችም ቢሆኑ ጦርነት ሰልችቷቸዋል፣ ወደ ቤተሰብ መመለስ ይፈልጋሉ። በሌላ በኩል የሀገሪቱ ኢኮኖሚም ቢሆን ግዙፍ ጦር ኃይል በሰላም ጊዜ ይዞ የመቀጠል አቅም ሊኖረው አይችልም ሲሉ ይከራከራሉ። የዩክሬንን የወደፊት የደህንነት ዋስትናን በተመለከተ እቅዱ የአሜሪካ ድጋፍ መኖሩን ከማስቀመጥ ውጪ የኔቶ አባል እንድትሆን አይፈቅድም። የኔቶ ኃይል በዩክሬን ምድር እንዳይንቀሳቀስ ያግዳል። ሆኖም ሩሲያም ዳግም ወረራ ከፈጸመች፣ አሜሪካም ለዩክሬን ሙሉ ድጋፍ እንደምትሰጥ ያረጋግጣል። ይኸው የአሜሪካ አዲሱ የሰላም እቅድ በዩክሬን በመቶ ቀናት ውስጥ ምርጫ እንዲካሄድ ይጠይቃል። ጦርነት ማብቃቱን ተከትሎም በሀገሪቱ ሊካሄድ የነበረ ምርጫም በጦርነቱ ምክንያት መሰረዙ ይታወቃል። ሆኖም አሁን የጦርነቱን ማብቂያ ተከትሎ ምርጫ እንዲካሄድ አብዛኛው የሀገሪቱ ዜጋም ይፈልጋል ነው የሚባለው። በተለይ ተስፋፍቷል በሚባለው ሙስና የሕዝብ ምሬትና ተቃውሞ እያደገ መሆኑ ሲነገር የሀገሪቱ የጸረ ሙስና ኮሚሽን በቅርቡ ከኃይል ዘርፍ ጋር በተገናኘ በግለሰቦች የተፈጸመ የአንድ መቶ ሚሊዮን ዶላር የሙስና ወንጀል እየመረመረ መሆኑ ለአብነት ይጠቀሳል። ፕሬዝዳንት ቭላድሚር ዜሌንስኪ ከዚሁ ከሙስና ቅሌት ጋር ሁለት ሚኒስትሮቻቸውን ከስልጣን ለማንሳት ሲገደዱ፣ የቀድሞ ምክትል ጠቅላይ ሚኒስትርና የንግድ ሸሪካቸው ምርመራም እየተካሄደባቸው ነው ይባላል። እናም ህዝቡ ጦርነት ቆሞ አዲስ መንግስት እንዲመጣም ጽኑ ፍላጎት አለው። ይኸው የአሜሪካ እቅድ ለሩሲያም በጣም ያደላ ነው በሚል ተቃውሞ መነሳቱን ተከትሎ በጀኔቭ ሰፊ ውይይት ሲካሄድ የቆየ ሲሆን በመጨረሻም በእቅዱ ላይ ማሻሻያ መደረጉ ለጊዜውም ቢሆን ለዩክሬን መሪዎች እፎይታ መፍጠሩ ይነገራል። በተለይ የዩክሬን አጋር የአውሮፓ ሀገሮች የማሻሻያ አንቀጽ ሳያዘጋጁ እንዳልቀረና በዚህም ፕሬዝዳንት ዜሌንስኪ ደስተኛ መሆናቸውን ገልጸዋል። የሞስኮ ባለሥልጣናት ግን በዕቅዱ ላይ ማሻሻያ መታከሉን ውድቅ ሲያደርጉ የተሻሻለው ዕቅድ በ19 ነጥቦች መጠቃለሉ ታውቋል። የሩሲያ መንግሥት ውጭ ጉዳይ ኃላፊ ዩሪ ኡሻኮቭ የአውሮፓ ሀገሮች ማሻሻያም ገንቢ ያልሆነና ፍጹም የማንቀበለው ሐሳብ ነው ብለዋል። በዕቅዱ ላይ ከተሻሻሉት ሐሳቦች ዜሌንስኪ ዋነኛ ችግር ያሉት ሩሲያም በኃይል ለያዘችው የዩክሬን መሬት ሕጋዊ ዕውቅና ይሰጠኝ የሚለው ውትወተዋ እንዲቀር መደረጉ ይጠቀሳል። ብሪታንያም፣ ጀርመንና ፈረንሳይ ያቀረቡት ማሻሻያም ይኸው ሩሲያ ለያዘችው መሬት ዕውቅና እንዳይሰጥ የዩክሬን ጦር ኃይል ቅርጽ ወይም ቁጥር እንዲጨምርና ኔቶን የመቀላቀል መብቷ እንዲጠበቅ ይላል። ዩክሬን ከምስራቅ ዶንባስ ከዶኔትስክ እና ሉሃንስክ ሙሉ በሙሉ ለቃ እንድትወጣ ሩሲያ ለረጅም ጊዜ ስትጠይቅ መቆየቷ ይታወሳል። በዚህ ሁሉ የሰላም ጥረት መሃል ታዲያ ውጊያው ተጠናክሮ መቀጠሉ ሲነገር ከትላንት ሌሊት ጀምሮ ሩሲያ 500 የሚጠጉ ድሮኖችና ሚሳይሎች መተኮሷን ዘገቦች አመልክተዋል። የሩሲያ ጦር በበኩሉ ከ200 በላይ የዩክሬን ድሮኖች ማክሸፉን ሲያስታውቅ፣ በሁለቱም በኩል ስለደረሰው ጉዳት በዝርዝር የተባለ የለም። የአውሮፓ ህብረት የውጭ ጉዳይ ኃላፊ ኬጃ ካላስ የመጨረሻው እቅድ ሞስኮ ዳግም ወረራ እንዳትፈጽም የሚያደርግ ሊሆን ይገባል ሲሉ፣ የቡድን ስምንት ሀገሮች ማኅበርን ደግማ መቀላቀል የለባትም የሚሉ አስተያየቶችም እየወጡ ናቸው። በእቅዱ የመጨረሻ ነጥቦች ላይ ለመነጋገር ፕሬዝዳንት ዜሌንስኪ ከአሜሪካ መሪ ዶናልድ ትራምፕ ጋር ቀጠሮ እንዲያዝላቸው ሲጠይቁ፣ የአውሮፓ ፓርላማ በበኩሉ ከዩክሬን ጋር የበለጠ ውህደት ይፈጥራል ያለውን የ1.5 ቢሊዮን ዩሮ ወታደራዊ ፕሮግራም በድምፅ ብልጫ ማጽደቁ ተዘግቧል። የመከላከያ ኢንዱስትሪያችንን የበለጠ ማጠናከርና ራሳችንን የቻልን መሆን ይገባናል ብለዋል የአውሮፓ ህብረት የመከላከያ ኮሚሽነር ፕሬዚዳንት ዜሌንስኪ በሌላ በኩል በቀጣይ የሰላም ጥረቶች ላይ ከጀርመንና ፊንላንድ መሪዎች ጋር መምከራቸውን አስታውቀዋል። ጦርነቱ ከጀመረ ጊዜ አንስቶ በገንዘብ በወታደራዊና በፖለቲካ ትልቅ ድጋፍ ካደረገችልን ከጀርመን መሪ ጋር ገንቢ ውይይት አካሂደናል ሲሉ ገልጸዋል። ከፊንላንድ መሪ ጋር የጋራ በሆኑ የጸጥታ ጉዳዮችና ወደፊት እንዴት አብረው እንደሚሰሩ በጥልቅ መነጋገራቸውንም ጠቅሰዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ደግሞ ለጉብኝት ኪርጊስታን ዋና ከተማ ቢሽኬክ መግባታቸው ሲነገር የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በውጭ የታገደ የሩሲያን ሀብት በዩክሬን መልሶ ግንባታ ላይ በአግባቡ መጠቀም እንደሚገባም አሳስበዋል። የምዕራብ ሀገሮች ሦስት ቢሊዮን ዶላር የሚጠጋ የሩሲያ ሀብት እንዳይንቀሳቀስ ማገዳቸው ሲነገር ገንዘቡን እንዴት ለዩክሬን መልሶ ግንባታ ማዋል እንደሚቻል ሀገሮቹ የጋራ መግባባት እንዲደርሱ ጠይቀዋል። በአሜሪካም የሰላም ዕቅድ ሩሲያም በውጪ እንዳይንቀሳቀስ የተደረገባት ገንዘብ ለዩክሬን መልሶ ግንባታ እንደሚውል ይጠቅሳል። ጠቅላይ ሚኒስትር ኪር ስታርመር ተኩስ አቁም ተከትሎ ኅብረ ብሔራዊ ኃይል በዩክሬን እንዲሰማራ ፍላጎት አላቸው ይባላል። ዛሬ ከፕሬዝዳንት ዜሌንስኪ ጋር በስልክ ባወሩበት ጊዜ ይህንኑ ሐሳብ አንስተው ከመግባባት መድረሳቸውን ገልጸዋል። ሞስኮ የውጭ ኃይል በዩክሬን እንዲሰማራም ፍላጎት እንደሌላት በተደጋጋሚ መግለጿም ሳይዘነጋም ይህ በእንዲህ እንዳለ ማንነታቸው ያልታወቀ ድሮኖች የሞልዶቫና የሩማንያን አየር ክልል ጥሰው መግባታቸው ታውቋል። ይህንኑ ተከትሎ ሀገሮቹ የአየር ክልላቸውን የዘጉ ሲሆን ድሮኖቹን መጥተው መጣላቸውን ዘገቦች አመልክተዋል። ምናልባትም ሩሲያም ወደ ዩክሬን የተኮሰቻቸው ሳይሆኑ እንዳልቀረ ተገምቷል። የድሮኖቹን አየር ጥሰት ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአካባቢውን ሀገሮች የድሮን ጥቃት የመከላከል አቅማቸውን የማጠናከር ስራ እንዲያፋጥን ፖላንድ ጠይቃለች። ኔቶ የስምንት ሀገሮችን አቅም የማጠናከር ስራ እያከናወነ መሆኑ ሲነገር፣ የሀገሮቹን ጦር ኃይሎች የማዘመንና የማሰልጠን ስራን ያጠቃለለ ነው ተብሏል። ይህ አዋዜ ነው። እነሆ ሰላምና ጸጥታው ተረጋግቶ ምእመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአሥራአምስት ዓመታት የካበተ የአስጎብኝነት ልምድ ያሉ አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን፣ ሌላም ሌላ የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርስዎም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ፣ ቦሌ መድኃኔዓለም፣ ሞርኒንግ ስታር ሞል፣ ሁለተኛ ፎቅ፣ ስልክ ቁጥር 0988181818 ከውጭ አገር ለምትደውሉ በዋትሳፕ 0930 01 1998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮሆሊላንድ አስጎብኝና የጉዞ ወኪል መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በመሀል ከተማ ለገሃር በ84 ሺ ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሀል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23 ሺ ካሬ ግሪኔሪያ የያዘ ሲሆን በ10 ፐርሰንት ቅድመ ክፍያ በ20 ፐርሰንት ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲም ኤምሲ 22 ተክለ ሃይማኖት፣ ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952